በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኘችው የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች እስከሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ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 እንኳን በኅዳር ሶስት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። አቡነ መድኃኒነ እግዚእ መዘንጋታቸው እጅግ ከሚያበሳጭ ኢትዮጵያውያን አባቶች ትልቁን ስፍራ እኒህ አባት ይወስዳሉ። የማሮ ለላን በሚያስነቅጣ ጣዕመ ሕይወታቸው ሀገራችንን ያጣፈጡ ብርሃን ሆነው ብዙ ቅዱሳንን የለኮሱ ታላቅ ጻድቅ ናቸው። አባ መድኃኒነ እግዚእ የተወለዱት በ13ኛው መቶ ክፍለ ዘመን አካባቢ ትግራይ አድግራት ውስጥ ነው። ወላጆቻቸውም ቀሲስ ሰንበትና ሄሮተ ማርያም ይባላሉ። በደግነትም እጅግ የታወቁ እንደነበሩ ገድላቸው ይናገራል። መድኃኒነ እግዚእ ማለት ጌታ መድኃኒታችን ማለት ነው። ብዙ ጊዜም ዘደብረ በንኮል ሙራዴ ቃል እየተባሉ ይጠራሉ። ደብረ በንኮል ማለት ትግራይ ውስጥ የሚገኝና ጻድቁ አባታችን በ14ኛው መቶ ክፍለ ዘመን ያነጹት ገዳም ነው። ሙራዴ ቃል ደግሞ የቃል ወይም የሚስጥር መውረጃ እንደማለት ሲሆን በቦታው ሱባ የያዘ ሰው ልክ እንደ ቅዱስ ያሬድ ምስጥር እንደሚገለጥለት የሚጠቁም ስም ነው። ጻድቁ መድኃኒነ እግዚእ በልጅነታቸው ከሊቀ ካህን አባታቸውና ከሌሎች ቅዱሳን ምሁራን ተምረው ምናኔም መርጠው ገዳም ገብተዋል። ጾም በጸሎትና በስግደት ተግተው ጸጋ እግዚአብሔር ሲሰጣቸው ወደ ደብረ በንኮል ሂደው ገዳም መሰረቱ። በኢትዮጵያ ቤተክርስቲያን ታሪክ መካከለኛ ዘመን በተለይ በ13ኛው እና እስከ 15ኛው መቶ ክፍለ ዘመን ድረስ ያለው ብርሃን ዘመን ይባላል። ምክንያቱም ዘመኑ ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ስብከተ ወንጌል የተስፋፋበት፣ ገዳማ ህይወት የሰመረበት ወቅት በመሆኑ ነው። ለዚህ ትልቁ አስተዋጽኦ ደግሞ አቡነ ተክለ ሃይማኖት፣ አቡነ ኤውስጣጤዎስ፣ አባ ሰላማ ካልእ፣ አቡነ ያዕቆብ፣ ቅዱስ ንጉሥ ዘራ ያዕቆብ፣ አቡነ ኢየሱስ መዋዛ ሃይቅ፣ አቡነ መድኃኒነ እግዚእ የመሰሉ አበው መነሳታቸው ነበር። በተጨማሪም ዐሥራ ሁለቱ ንቡራነ ዕድ፣ ሰባቱ ከዋክብት፣ አርባ ሰባቱ ከዋክብት፣ አምስቱ ከዋክብት የሚባሉ አበው አስተዋጽኦ ልዩ ነበር። ከእነዚህም መካከል የሰባቱና የአርባ ሰባቱ ከዋክብት አስተማሪ የአበው ሶስቱ ሳሙኤሎች ዘዋልዲባ፣ ዘጣሬጣና ዘቆያጻ የሌሎችም እልፍ አላፍ ቅዱሳን አባት የሆኑት አባ መድኃኒነ እግዚእ ያንበሳውን ድርሻ ይወስዳሉ። ጻድቁ ቅዱሳንን ሰብስበው አስተምረው አመንኩሰው መርቀው ሰደው ሀገራችንን እንዳበሩ በማድረጋቸው እንደ አባ ኢየሱስ ሞዐ እርሳቸውም ወላዲ አእላፍ ቅዱሳን ይባላሉ። ታላቁ ጻድቅና ሰባኪ ወንጌል አባ አብ እግዚእም ማለትም ጎንደር ውስጥ እባብና ጅብ እንዳይጎዳ የገዘተው አባት ናቸው። የእርሳቸው ደቀ መዝሙር ነበሩ ይባላል። ጻድቁ መድኃኒነ እግዚእ በተትረፈረፈ የቅድስና ህይወታቸው ብዙ ተአምራትን ሰርተዋል። አራዊትን ገዝተዋል። ባንበሳ ጀርባ ላይ ዕቃ ጭነዋል። በረጅም የተጋሉ ህይወት በኋላም ኅዳር ሶስት ቀን አርፈዋል። እድሜያቸውም አንድ መቶ ሰማንያ ነው። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ አምደ ሚካኤል ነው። የዚህ ቅዱስ ኢትዮጵያዊ ዜና ህይወት ለሁላችንም ትልቅ ትምህርት ያለው ነው። በተለይ በምክንያት ከቅድስና ህይወት እንዳነረቅ ያግዘናል። የቅዱስ ወላጆች ግላውዲዮስ እና ኤልሳቤት ሲባሉ በምድረ ሸዋ በበጎ ምጽዋታቸው የተመሰከረላቸው ነበሩ። ፈጣሪ ሰጥቷቸው ኅዳር 8 ቀን ወይም በበዓል አርባዕቱ እንሰሳ ወልደውታልና አምደ ሚካኤል የሚል የሚካኤል ምሰሶ ሲሉ ሰይመውታል። ገና በልጅነቱ ብዙዎችን ያስገርም የነበረው ቅዱስ አንዱ በሶስት አመቱ ከቅዳሴ መልስ ጠፋቸው። ወላጆቹ እያለቀሱ በሁሉ ቦታ ፈለጉት፣ ነገር ግን ንገኝ አልቻለም። በሶስተኛው ቀን የሞቱን መታሰቢያ ሊያደርጉ ካህናትና ምእመናን ወደ ቤተክርስቲያን ሲገቡ ግን ባዩት ጊዜ ተገረመ ህጻኑ አምደ ሚካኤል ከቤተ መቅደሱ መሃል ከታቦቱ በታች ካለው መንበር ወይም ከርሳ መር ይሉታል ቁጭ ብሎ ይጫወታል። ያየ ሁሉ እጹብ እጹብ ሲልም አደነቀ፣ ምክንያቱም በተፈጥሮ ስርዓት ህፃን ልጅ ያለ ምግብ ሶስት ቀን መቆየት ስለማይችልና ህፃኑ በዛ የቅድስና ስፍራ ያለምንም ሳይጸዳዳ በመገኘቱ ነው። ብፁዕ አምደ ሚካኤል በስርዓተ ቤተ ክርስቲያን እየተማረ በጾምና በጸሎት አደገ። አስራ አምስተኛው ክፍለ ዘመን አጋማሽ ላይ ንጉስ የነበረው ጻድቁ አፄ ዘርዓ ያዕቆብም ቅዱስን የሰራዊት አለቃ ወይም ራስ ቤት ወደድ ወይም በዘመኑ አገላለጽ የጦር ሚኒስትር አድርጎ ሾመው። መቼም እዚህ ቦታ ላይ ተቀምጦ መልካምን መስራት ልዩ ነገርን ይጠይቃል። በተለይ ደግሞ በዙሪያ የሚከቡትን ተንኮለኞች ድል መንሳቱ ቀላል አልነበረም። ቅዱስ አምደ ሚካኤል ግን በዘመነ ሲመቱ እነዚህን ስራዎች ሰራ። አንደኛ በጠዋት ተነስቶ ነዳያንን ይሰበስብና ቁርስ ምሳ ያበላቸዋል። ይህም እለት እለት የማይቋረጥ በመሆኑ ሀብቱ አልቆ ድሃ ሆነ። ሁለተኛ ከቅጥር በኋላ ዘወትር ቆሞ ያስቀድስና ጸበል ተጠምቆ ይጠጣል። ማታ ብቻ እህልን ይቀምሳል። ሶስተኛ፣ ሽፍታ ተነሳ ሲባል ወደ ድሮ ወርዶ ጸልዮ ሽፍታውን አሳምኖ ያመጣል እንጂ አይጎዳውም። አራተኛ ጦርነት በሚመጣ ጊዜ ክተት ሰራዊት ብሎ ይወርዳል፣ ግን ለምኖ ጸልዮ ታርቆ ይመጣን እንጂ ጥይት እንዲተኮስ አይፈቅድም ነበር። በዚህ መንገድ በሶስቱም ነገስታት ወይም በዘራ ያቆብ በአምደ ማርያምና እስክንድር ዘመን ሁሉ አካባቢውን ሰላም አደረገው። ዓለም ግን አመፀኛ ናትና በአጼ እስክንድር ዘመን በአስራ ሰባዎቹ በሐሰት ተከሶ ስደት ተፈረደበትና ወደ በርሃ ተጋዘ። በዚያም ቅዱስ ሚካኤል ሰባዊ መናን የመገበው ስጋ ወደሙን እያቀበለው ኖረ። ትንሽ ቆይቶ ግን የሞት ፍርድ ተፈርዶበት በንጉስ አደባባይ ተገደለ። ለሰላሳ ቀናትም በመቃብሩ ላይ የብርሃን ምሰሶ ወረደ። በዚህም ንጉሱ በእጅጉ ተጸጸተ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ኪርያቆስ ነው፣ ልክነትን ከገዳማዊ ሕይወት የደረበው ቅዱስ ኪራያቆስ የቆሮንጦስ ሰው ሲሆን አበው ጥውመ ቃል አንደበቱ የሚጣፍጥ ይሉታል። ገና በልጅነት ቤተ ክርስቲያን ውስጥ ሲያነብ ከአንደ በቱ ማማር ከነገሩ መስመር የተነሳ ከጳጳስ ውስጥ ከህዝቡ ድረስ ተደመው ያደምጡት ነበር። በወጣትነቱ ጣም አለምንቆ ከቆሮንጦስ ኢየሩሳሌም ገብቷል። ቀጥሎም ወደ ፊልስጤም ተጉዞ የታላቁ አባ ሮማኖስ ደቀ መዝሙር ሆኖ መንኩሷል። በገዳሙ ለበርካታ ዘመናት ሲኖርም እጅግ ብዙ ተአምራትን ሰርቷል። በ381 ዓመተ ምህረት ማቅዶኒዎስ አቡን ሂላሪዎስ በካዱ ጊዜ ለጉባኤው ወደ ቁስጥንጥንያ ከሄዱ ሊቃውንት አንዱ ይኸው ቅዱስ ኪሪያቆስ ነው። ወደ ጉባኤው የሄዱትም በታላቁ ሊቅና የኢየሩሳሌም ሊቀ ጳጳሳት ቅዱስ ቄርሎስ መንፈሳዊ ጋር ነው። ሁለቱ እጅግ ወዳጆች ነበሩና በጉባኤው መናፍቃንን ረድተው ሃይማኖትን አጽንተው ሥርዓትን ሰርተው ተመልሰዋል። ቅዱስ ቂርያቆስም በተረፈ ዘመኑ በቅድስና ኑሮ በዚሽ ቀን አርፏል። አምላከ አበው የወዳጆቹን የቅድስና ምስጢር ለእኛም ይግለጽልን፣ በረከታቸውንም አትረፍርፎ ይስጠን። በዚህ ዕለት ታስበውና ተከብሮ የሚውሉ ዓመታዊ የቅዱሳን በዓላት አቡነ መድኃኒነ እግዚእ ጻድቅ ወይም ዘደብረ በንኮል፣ ቅዱሳም እንደሚካኤል ጻድቅ የሠራዊት አለቃ ቅዱስ ኪርያቆስ ሊቅ፣ ቅዱስ ናኩተ ለአብ ንጉሥ ልደቱ፣ ቅዱስ አትናቴዎስና እህቱ ኢራእይ ሰማዕታት፣ አቡነ ፍሬ ካህን ናቸው። በዚህ ዕለት የሚታሰቡ ወርሃዊ በዓላት ደግሞ በአታ ለእግዝትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ዲቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ ቅዱስ ኬርሎስ ሊቅ ወይም ዓምደ ሃይማኖት ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ አሜን። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድኃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልሁን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓሃን መላእክት ፍጹማ እንደናግል እንዲሁም ደጋጎች መነኩሳት፣ ወይ ልጃዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሌና ያዳመጠ በደለኛን ሁሉ የምታስምር የጌታ በማርያም ጸሎት ኢየሱስ ክርስቶስ ወይ በአንድነት ይማረን።